ክርስቶስ መድሃኒነ መፃ ወሃመ ወበ ህማማትሁ አድሃነነ መድኃኒታችን ክርስቶስ መቶ ሰው ሆኖ መከራ ተቀበለ በመከራውም አዳነን ለጥያቄዎቻችሁ መልስ በሚለው ዛሬ በርካቶች በህማማት ውስጥ ምንድን ነው እምጸልየው ውዳሴ ማርያም ይጸለያል ወይ ብላችሁ ለጠየቃችሁኝ መልስ እንዲሆን ነው በጸሎቱ ጉዳይ ብቻ ሳይሆን ስግደቱስ ድንገት ዛሬ ቤተ ክርስቲያን መሄድ ያልቻለ ሰው ሁሉ እንዴት ነው መስገድ ያለበት? በቤቱ ሆኖ በሚሰግድበት ጊዜ እንዴት ሆኖ ይሰግዳል የሚለውንም እንድንመለከት ነው። እግዚአብሔር አምላካችን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን ክብርና ምስጋና ይግባው። እንግዲህ ሰሙነ ሕማማት ስርዓቱ፣ ጸሎቱ ከሌላው ጊዜ ለየት ያለ ይሆናል። በሰሙነ ሕማማት ውስጥ የማይደረጉ ነገሮች ለምሳሌ ሐሙስ ስርዓተ ቅዳሴን የሰራበት ስጋውና ደሙ ሚስጥርን ያሳየበት ቀን ስለሆነ ሐሙስ ይቀደሳል። ሐሙስም ሲቀደስ እንደ ሌላ ጊዜ ቅዳሴ ሳይሆን ከሌሎቹ ቅዳሴዎች ለየት ያለ ነው፣ ካህናቱ ያውቁታል። የሚቀደሰው በውስጡ የሚታለፉ ቀለሞች ይኖራሉ ለዛን ቀን ወይም ደግሞ የሚጨመሩ አይነትም አሉ። ያቀዳደሱ ስርዓት ሁሉ ነገሩ ህግና ስርዓት አለው። በአጠቃላይ ሰሙነ ሕማማት ውስጥ 5500 ዘመን በኃጢአት በጨለማ የነበርንበትን ስለምናስብ በዚህ ጊዜ ውስጥ ምንድን ነው መጸለይ ያለብኝ ብለው ሰዎች ይጠይቃሉ። እንዳልኳችሁ ቅዳሴ አይቀደስባቸውም ከሐሙስ በስተቀረ። ከዛ ውጪ መስቀል መሳለም የለም። ምዕመናን ሲገናኙ ሰላምታቸው እንደምታውቁት በአም ሆነው አምሃ በማቅረብ ዝቅ በማድረግ ባለው ሁኔታ ነው ህማማቱን ሁሉ ለምን ይሄ የሆነ ይሁዳም ከሁድ ከሰዓት ጀምሮ ጌታን ለማስያዝ ያስብ ስለነበር እነሱም ሊይዙት ሊገሉት ያስቡ ስለነበረ ህማማቱን በምናስብባቸው በዚህ ጊዜ ውስጥ ሁሉ ይሁዳ በሰላምታ ጌታውን ስለሸጠ ከዚህ የተነሳ ስርዓቱ ተሰርቷል ስለዚህ በዚህ በሕማማት ውስጥ የማናደርጋቸው የምናደርጋቸው ነገሮች ምን አይነት ስርዓቶች አሉ የሚል ነው። በአጠቃላይ ግን ብዙ ሰዎች ውዳሴ ማርያም መጸለይ ይችላል ወይ? በዚህ ጊዜ ምን ልጸልይ ነው? በዚህ ጊዜ እንደውም ጸሎት በጣም ብዙ የሚጸለይበት ነው። እንዳልኳችሁ የሚቀረው ስርዓት ያልኳችሁ በቤተ ክርስቲያን በየዕለቱ የሚደረገው የሰብሐተ ነግህ እሱ በሕማማቱ ስለሚተካ ነው እንጂ ጸሎት እንደውም አብዝተን የምንጸልይበት፣ ስግደት አብዝተን የምንሰግድበት ጊዜ ነው። ብዙ ሰዎች ግራ የሚገባቸው ውዳሴ ማርያም አይጸለይም የሚል ነው። ውዳሴ ማርያም ይጸለያል። እንደውም ሕማማቱን በቤተ መቅደሱ ስርዓቱን ስናደርስ መጀመሪያ ገና ተሰብስበን ትዕዛዝ አለች። በተቀደሰች ቤተ ክርስቲያን ውስጥ በምንሰበሰብበት ጊዜ፣ ሌሊት በምንሰበሰብበት፣ ነግህ ላይ በምንሰበሰብ፣ ሰለስት በምንሰበሰብበት እያለ በየሰዓቱ የተከፋፈለ አለ በዛ ውስጥ ምንድን ነው የሚጸለየው ብላችሁ ካላችሁ ዳዊት ነው ዳዊት ይጸለያል፣ ይከፋፈላል። ከዛ እንደገና ደግሞ መሀል የነቢያት አስራ አምስቱ የነቢያት ጸሎቶች አሉ። እንደገና ደግሞ አምስቱ መሀል የሶሎሞን አለ። እሱ ይጸለያል። ውዳሴ ማርያም ይጸለያል። ስለዚህ በሚጸለይበት ሰዓት እናንተ ግን እንደ ምእመንነታችሁ ምን ላድርግ ብላችሁ የተጨነቃችሁ ሰዎች ጸሎታችሁ ምን እንደሚሆን ልንገራችሁ። አብዝቶ የሚጸለየው መዝሙረ ዳዊት ነው። ብትችሉ በግዕዙ ካልቻላችሁ በአማርኛ እንደውም መዝሙረ ዳዊት በየቀኑ ራሱ ሰላሳ ሰላሳ ያህል ተከፋፍሎ መቶ ሃምሳው መዝሙር በየቀኑ ነው መጸለይ ያለበት። ያንን ከስራ ብዛት የተነሳ ከአንዳንድ ሁኔታ የተነሳ ያልቻላችሁ ሰዎች ትኖራላችሁ። ሲገባችሁ ታደርጉታላችሁ። ስለዚህ አሁን ግን ዋናው በጣም የሚጸለየው ጸሎት አንዱ መዝሙረ ዳዊት ነው። መዝሙረ ዳዊት በቀን በቤተ ክርስቲያን ውስጥ ሙሉ ይደገማል። ሰኞ ላይ እንደዚህ፣ ማክሰኞ ላይ፣ ሮብ ላይ፣ ሐሙስ ላይ፣ እነዚህ ሁሉ መዝሙረ ዳዊት የሚደገምባቸው ዋናው ነገር ነው። መዝሙረ ዳዊት ልክ ወደፊት የሚሆነውን የጌታን ነገር ስለሚያሳይ መዝሙረ ዳዊት አንዱ ትልቁ ጸሎት ነው። ሁለተኛ ወንጌል ማንበብ ትችላላችሁ። ወንጌል አራቱ ወንጌላውያት መጽሐፍ ቅዱሳችሁን ገልጣችሁ ማንበብ እሱ ራሱ ትልቁ ጸሎት ነው። አንዱ ትልቁ ጸሎት ነው። ሌላው ቅድም ያልኳችሁ የመሐሌ የነቢያት 15ቱና መሐሌ የዘሶሎሞን በመጽሐፍ ቅዱስ ውስጥ ያሉት እሱ ትልቁ ጸሎት ነው። ከዛ እንዳልኳችሁ ይሄ የነቢያቱ 15ቱ 16ቱ ነቢያት አበይት ነቢያት አራቱና ደቂቅ ነቢያት 12ቱ በአጠቃላይ የነቢያት መጽሐፍ እሱም በየውስጡ በየግብረ ሕማማቱ ገብቶ እየተመረጠ የሚጸለይ የሚነበብ ነው። እሱም ይጸለያል። ሌላ ውዳሴ ማርያም አይቀርም። ውዳሴ ማርያም አይቀርም። እንደውም ውዳሴ ማርያም ሙሉ ነው በየቀኑ የሚደገመው እንኳን ሊቀር። በየቀኑ ከሰኞ ጀምሮ ያለው ይደገማል እስተ እሁድ እስተ አንቀጸ ብርሃን። እርግጥ ነው ውዳሴ ማርያም የሰኞ ሕማማት ላይ ለምሳሌ እስተ አርብ ድረስ ይደግምና ወደ የቀዳሚው ላይ ሲመጣ ደግሞ ወደ ማክሰኞ ላይ ያመጣዋል። እሱ የራሱን የቻለ ስርዓት ነው። ስለዚህ ውዳሴ ማርያም በየለቱ ቢያንስ ያልቻለ የለቷን ይጸልያል፣ ከመዝሙረ ዳዊት ይጸልያል፣ ከአስራ አምስቱ ከተወሰኑት ነቢያት ጸሎት ይጸልያል፣ መሀል የዞ ሶሎሞንን ይጸልያል እንደገና ከነቢያት ከ16ቱ ነቢያት ያለውን ይጸልያል። እንደዚሁ እያለ ደግሞ ውዳሴ ማርያም ስታንቀጽ ጸብርሃን ድረስ የሚችለውን ይጸልያል። ስለዚህ ጸሎት ድንገት እንደዚህ ገድላት መልካ መልኮችን እነዚህን ለማድረግ እነዚህ ጸሎቶች ስለተወሰኑ በነዚህ ጊዜዎች በይበልጥ ይሄ ስለሚጸለይ ስለዚህ ምእመናን ምን ልጸልይ ለምትሉ በተለይ እናንተ እኔ እንደው የሚታየኝን የራሴን ነው የምነግራችሁ ካለው ሁኔታ አኳያ እንደው መዝሙረ ዳዊትና ውዳሴ ማርያምን ደግማችሁ ከነቢያት ደግማችሁ ወይም ወንጌል ደግማችሁ ሰምታችሁ ያንን ብታደርጉ አንዱ ትልቁ ነገር ነው። እግዚአብሔር ይርዳችሁ፣ በምሕረቱም በቸርነቱም ይጎብኛችሁ። ሌላው ስግደት ነው። ስግደት በትንሹ ብዙ ጊዜ ከአምስቱ ግዝት በዓላት የሚባሉ አሉ። የአምስቱ ግዝት በዓላት እነሱን ራሱን ችሎ ነው ሌላ ጊዜ ነው የምነጋገረው። ይሄ ግን ሕማማት ውስጥ ቢያንስ ስንት ልስገድ ብሎ ለሚያስብ ጤነኛ ለሆነ ሰው እንደው በትንሹ ነው የምላችሁ። በትንሹ በቀን ውስጥ ሁለት መቶ ስግደት ሊሰግድ ይችላል። ሁለት መቶ ስግደት ሊሰግድ ይችላል። ለምሳሌ ልንገራችሁ፣ ጠዋት ሶስት ሰዓት ላይ፣ ቀን ስድስት ሰዓት ላይ፣ ከሰዓት ዘጠኝ ሰዓት ላይ፣ ማታ ደግሞ እንደዚሁ 11 ሰዓት ላይ ለምሳሌ ጸሊዩ በእንተ ጽናዛት እየተባለ በቤተ መቅደስ ውስጥ ስርዓቱ ሲደረግ የዛን ጊዜ አርባ አንድ ኬራ ላይ ሰው አርባ አንድ ኬራ ላይ ሰው ስግደት ይሰገዳል። በአንድ በኩል ሀያ በአንድ በኩል ሀያ አንድ እየተደረገ ይሄንን አራት ጊዜ እንኳን እናድርገው ብንል አንድ መቶ ስልሳ አራት ጊዜ እንሰግዳለን ማለት ነው። አንድ መቶ ስልሳ አራት ጊዜ የቻለ ከዛም በላይ ይሰግዳል። ግን ይሄ ነው ያልቻለ ደግሞ እንደውም ህሙም የሆነ ሰው ከዚህ ሁሉ እግዚአብሔር ነፃ ያደረገዋል ያውቀዋል። እግዚአብሔር በደዌ ታሞ አልጋ ላይ ተኝቶ ቆመ ስገድልኝ አይለውም። ኢየሱስ ክርስቶስ ምሕረቱን ለሁሉም ይላክልን። ስለዚህ በትንሹ 164 ጊዜ 41 ጊዜ እንኳን አራት ጊዜ ብናደርገው ማለት ነው። ይሄ እንግዲህ እግዚአብሔር ፍጹም ጤናውን ሰጥቶ በረከቱ ሰጥቶ የሚችል ሰው በመቅደሱ የሚሰበሰቡ ሁሉ በአንድ ላይ እያረፉ እያረፉ የሚያደርጉት ነው። 41 ጊዜ 3 ሰዓት ላይ ክርስቶስን በፍርድ አደባባይ እያቀረቡበት 6 ሰዓት ላይ የሰቀሉበት ዘጠኝ ሰዓት ላይ ነፍሱ የወጣችበት 11 ሰዓት ላይ ወደ መቃብር የወረደበትን በማሰብ እንኳ አርባ አንድ 41 ግርፋቱን በማሰብ 40 ነበር ግርፋቱ፣ አትርፈው ስለገረፉት 41 ጊዜ ስግደት ይደረጋል። ስለዚህ አራቷን ሰዓት ጠዋቷን ሶስት ሰዓት ከዛ ቀኑ ስድስት ሰዓት ቀትር ከዛ ደግሞ ከሰዓት የተባለው ተሰዓት ዘጠኝ ሰዓት ከዛ ደግሞ የመቃብር ሰዓት ወይም የንዋም ሰዓት ወይም ማታ ላይ ደግሞ ያለውን እንኳ ብናደርግ 164 ይሆናል። ከዛ ውጭ እንደገና በቤተ ክርስቲያን ስትሰበሰቡ በቤተ ክርስቲያን ሆናችሁ የምታስታውሱ ካላችሁ ለከሀይል እየተባለ አስራ ሁለት ጊዜ እንደገና በተባሪው በቀኝና በግራ የሚባል አለ አስራ ሁለት ጊዜ እሱን ራሱ እንደው ዝም ብለን አምጥተን ወደ አራት አድርገን ብናመጣው እንኳን አርባ ስምንት ጊዜ ሊሆን ነው ስንወስደው። ይሄ የምላችሁ እንግዲህ እንዲገባችሁ ነው እንጂ ሙሉ ስርዓቱን አይደለም እየነገርኳችኋለሁ። ለማንኛውም ምልጸልይ ምልስገድ ላላችሁ ሰዎች ስርዓቱና ህጉ ይሄ ነው ዳዊት መድገም ውዳሴ ማርያም መድገም የነቢያትን ጸሎት የተባለውን በየለቱ የተወሰነውን መድገም ከአስራ ስድስቱ ነቢያት የተቻለውን እያወጡ ማንበብ መድገም። መድገም ማለት ማንበብ ነው፣ ማንበብ ነው፣ ማንበብ መጸለይ ነው። ግን በተመስጦ በስነ ስርዓት በጸሎት ነው። ውዳሴ ማርያም ዋና ጸሎት ነው፣ አንቀጸ ብርሃንም ይጨመራል። ስለዚህ የየለቱን እየተደረገ በእንዲህ አይነት ሁኔታ ሕማማትን ታሳልፋላችሁ። ለዚህም ደግሞ እግዚአብሔር ይርዳችሁ። ያለ ድካም፣ ያለ ደዌ፣ ያለ መከራ እግዚአብሔር ለትንሳኤ ብርሃን ያድርሰን። በዓለማችን ላይ ያለውን ይህንን መከራ ሁሉ ገፎ ይውሰድልን። ስለዚህ እግዚአብሔር እሱ ከሰማይ ወረደ ከድንግል ተወለደ በሰላሳ ዘመኑ ተጠመቀ ሶስት ዓመት አስተምሮ ስለ እኛ መከራን ተቀበለ መጻ ወሃመ ወበሕማማቲሁ አዳነን። መጣ ሰውም ሆኖ መከራን ተቀብሎ እኛ ልጆቹን በመከራው መከራችንን ወስዶ አዳንን። እናቱ አትለየን። ዓለምን ሰላም ያድርግልን። የልባችሁ ይፈጸምላችሁ። ለትንሣኤ ብርሃን ያድርሰን። አሜን።